በአስራ ሁለት ዓመቱ ጀልባ ላይ ለሶስት እና ለሁለት ሰዓት ያክል እየነዳ ጀልባ ለቤተሰቦቹ ማገዶ ያጓጉዛል የሰባተኛ ክፍል ተማሪ ነው በአስራ ሁለት ዓመቱ አራት አይነት ቋንቋ ይችላል አማርኛ ኦሮምኛ ጉራግኛና ግዕዝን ከትምህርቱ ጎን ለጎን ድቁና እየተማረ ይገኛል የዚህን አስገራሚ ጻሊ ታሪክ አብረን እንመልከት የተወለደው ወልቂጤ ቢሆንም ቤተሰቦቹ በስራ ምክንያት ወደ ወንጪ ይመጣሉ። እሱም ከቤተሰቦቹ ጋር ወንጪ በመምጣት የጀልባን ትምህርት ከሌሎች ጓደኞቹ ይማራል። ከትምህርቱ ጎን ለጎን ለቤተሰቦቹ ማገዶ እያጓጓዘ ቤተሰቦቹን ያግዛል። ቅዳሜና እሁድን ደግሞ በቤተ ክርስቲያን ድቁናን ይማራል። ብዙዎቻችን በዚህ እድሜያችን ከትምህርት መልስ ሁላችንም የተለያየ ወይ ኳስ ጨዋታ፣ የምንወደው ጓደኞቻችን ጋር መዋል ብዙ ነገር ያምሮናል። እሱ ግን ምንም ነገር ሳያምረው ለቤተሰቦቹ ሁለት ሰዓት ሶስት ሰዓት ጀልባ እየነዳ ማገዶ ያጓጉዛል። በእረፍት ሰዓት ምን ያስደስታል? ስለው ጀልባ ላይ መሄድ እንደሚያስደስተኝ ነገር ምንም የለም፣ ቅዳሜና እሁድ ከሆነ ቤተ ክርስቲያን መሄድ ያስደስተኛል። የድቁና ትምህርቴን እየተማርኩ ነው፣ ግእዝንም ችላለሁ ሲለኝ እጅግ በጣም አስገረመኝ። ትምህርትስ በምን ሰዓት ታጠናለህ? ስለው ማታ ስገባ ባለችኝ ጊዜ አጠናለሁ። ትምህርት ከአንድ እስከ ስንት ትወጣለህ? እንደዚህ ጊዜ ሆነ፣ የትምህርት ክፍለ ጊዜን አይሻማብህም ብዬ ስጠይቀው ምንም አይሻማብኝም፣ እንደውም ከዚህ በፊት በደንብ አምሮኝ ሰብሰብ አድርጌ አጠናለሁ ብሎ፣ እነሱ ቤተሰቦቻቸው ማገዶ ስለነገረኝ እኔም ከእነሱ ጋር አብሬ እየሄድኩ ጀልባ መቅዘፉን በደንብ ቻልኩበት። አሁን ለሶስት ሆነን እየተዝናናን ደስ እያልን እየተጫወን ጀልባችን እየነዳን እንሄዳለን። ትምህርት ቤትም እንደዚሁ አብረን። ትምህርት ቤት ውስጥ ከሌሎች ተማሪ አንፃር፣ እናንተ አስተማሪው ያስተምረው ብቻ ይገባችኋል ወይ ጥናታችሁን አይሻማ ስንል ይገርማል። አብዛኛው ስለገጠር ተማሪ ስራችን ይለያይ እንጂ ብዙ ብዙ ጊዜያችን በስራ እናሳልፋለን። ነገሮች ሴቶች ከአስደሱት ነው። ውሃ ይቀዳሉ፣ ጊዜያችን አብረን ይነጋግራሉ፣ ቡና ያፈላሉ፣ ብዙ ነገር ለቤተሰቦቻቸው በስራን ያሳልፋሉ። እኛም ረዥም ጊዜ በትንሽ ጀልባ ላይ እናሳልፋለን። ይህ ደግሞ ከቤተሰባችንም ምርቃትን እንድናገኝ አድርጎልናል። በጣም ያስደስተናል። በእረፍት ቀናችን ቅዳሜና እሁድ ደግሞ ቤተ ክርስቲያን እንሄዳለን በማለት በአስገራሚ መልስ መለሰልኝ። እኔም አብሬያችሁ ልሂድ ብዬ እንደ ቀልድ ብጠይቀውም፣ ና ከፈለግ። አሁን ይሄን ነው ስድስት ሰዓት ላይ ነው እንመለሰዋለኝ። ምሳ ምናምን ስለው እዛ ውስጥ ጫካ ውስጥ ያሉትን ፍራፍሬዎች እየበላን እንውላለን አለኝ። አሁን ባይመችኝም በሌላ ጊዜ ግን መጥቼ ውሏችሁን አብሬያችሁ አሳልፋለሁ በማለት ተለየዋቸው። በጣም የሚገርም የአስራ ሁለት አመቱ ይህን ሁሉ ፈተና እና ችግር ችሎ ተቋቁሞ ጥንካሬው አስደነቀኝ። ራሴን ወደኋላ ዞር ብዬ በአስራ ሁለት አመቴ ምን እንደምሰራ አስታወሰኝ። በአስራ ሁለት ዓመቴ ከቤተሰቤ ሱቅ ከተላኩ ከዛ በኋላ አብዛኛው ጊዜ በትምህርት ቤት እና ከትምህርት ቤት መልስ ኳስ እየተጫወተ አሳልፍ ያለው የዚህ አስገራሚ ጻድቅ ግን በጣም የባሰ ጠንካራ እንደሆን አደረገኝ። በማስቀጠል አማርኛ እያወራን ነበረና እና አስገርሞኝ፣ አማርኛ እንዴት ቻልክ ብዬ ጠየቅኩት። እሱም በአስገራሚ መልስ አራት አይነት ቋንቋ ችላለው አለኝ። ምን ምን ብዬ ብጠይቀው አማርኛ፣ ኦሮምኛ፣ ግዕዝና ጉራግኛ ችላለው ሲለኝ በጣም ተደነቅኩበት። እኒህን ሁሉ ቋንቋዎች እንዴት ቻልክ ብዬ ብጠይቀውም አማርኛን ወልቂጤ ያለው አማርኛ እና ጉራግኛን ለመድኩ ወደዚህ ወንጪ ከመጣ በኋላ ደግሞ ኦሮምኛ እና ና በምማርበት ሰዓት ደግሞ ግዕዝን ተምሬ አሁን አራት አይነት ቋንቋ በደንብ አቀላጥፌ እችላለሁ አለኝ። ስናወራም በአማርኛ ስለነበረ አማርኛውን በደንብ አቀላጥፎ በማውራት አስገረመኝ። ይህ ልጅ እንግዲህ እጅግ በጣም አስገርሞኛል። እንደነዚህ አስተማሪ ቪዲዮዎችን ይዤላችሁ እንድመጣ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁንም ወደኋላ ተመልሳችሁና በዚህ እድሜያችሁ ምን እየሰራችሁ ነበር? ለቤተሰቦቻችሁስ ምን ያህል ታዛዥና የሚፈልጉ ቤተሰቦቻችሁ ታደርጉላቸው ነበር? አወይም በአሁን ሰዓት ላይ በአስራ ሁለት አመትና እስከ አስራ አምስት አመት ባለው ጊዜ ውስጥ ያሉት ህጻናት ለቤተሰቦቻቸው ምን ያህል ይታዘዛሉ? የዚህ ህፃን ልጅ አስገራሚ ታሪክ ስለመሰጠኝ ይህንን ቪዲዮ ልሰራላችሁ ወደድኩ። ልጆቻችን እንደነዚህ አስተማሪ በሆኑ ቪዲዮዎች እያሳየን ልጆች ለቤተሰባቸው ምን ያህል መስዋዕት እንደሚከፍሉና ምን ያህል እንደሚታዘዙ እንኳንስ ለቤተሰቡ ይህን የሚያክል ሐይቅ ላይ ተጉዞ ማገዶ ማንጣት ይቅርና ይህን ሀይቅ ቤተክርስቲያኑ እንኳን ለመሻገር ብዙ ሰዎች ይፈራሉ። አንድ ጊዜ ለመሻገር በጣም ብዙ ሰዎች እየፈሩ ነው የሚሄዱት። ይሄ ህጻን ግን በየቀኑ የዕለት ተዕለት ኑሮ ሆነዋል። በዚህ ሀይቅ ላይ እየተመላለሰ ለቤተሰቦቹ ማገዶ ያጓጉዛል። ሁላችንም ለቤተሰቦቻችን በአሁን ሰዓት ጀምረን ከነዚህ ህጻናት እንድንማር ያለኝን አቅም ያስተላልፍላችሁ እወዳለሁ። በዛውም እንግዲህ ልጆቻችንን እንዴት ተሰርተን እንዴት አስተምረን ለወደፊት ህይወታቸው ጥሩ ነገር፣ ለራሳቸው ለቤተሰባቸው ለሀገራቸው እንዲተርፉ እንማረን። እንግዲህ በዚሁ የቱሪስት መስህብ የሆነችውን ወንጪ አስጎብኝቻቸዋለሁ። ደስ የሚል ጥሩ ጊዜን አሳልፌያለሁ። እናንተም እንደኔው ደስ የሚል ጥሩ ጊዜ እንደምታሳልፉ ተስፋ አደርጋለሁ። የዚህ አስተማሪ ሕፃን ልጅ ታሪክ እጅግ በጣም ስለገረመኝና አስተማሪ መስሎ ስለታየኝ ይዤላችሁ መጥቻለሁ። እንደነዚህ አይነት አስተማሪ እና ደስ ደስ የሚሉ ጥሩ ቪዲዮዎችን ማህበራዊ ኢኮኖሚያዊ ጉዳዮችን፣ የበጎ አድራጎት ስራዎችን፣ የተለያዩ ጥሩ ጥሩ ቪዲዮዎችን ይዤላችሁ መጣለሁ። በቪዲዮ ላይ በቀረጻ ጥራት፣ በድምፅ በተለያዩ ነገሮች ያሉትን ችግሮች ኮሜንት ሴክሽን ላይ ጻፉልኝ። እኔም የእናንተን ሀሳብና ኮሜንት ተቀብዬ ከዚህ የተሻለ ጥሩ ጥሩ ነገሮችን ሰራላችኋለሁ። እንግዲህ ውቢቷ ወንጭ እንደምታያት በተፈጥሮ የተንበሸበሸችና ተፈጥሮ ለእሷ ያዳላ ይመስላል። ወደ አመሻሹን በጉም ተሸፍና እጅግ በጣም የሚገርም ተፈጥሮን የሚያደንቁበት የእጆቹ ስራ እጅግ በጣም ድንቅ የሆኑበት ውብ ስፍራ ነች። እችን ስፍራ ከቻላችሁ ሀገር ውስጥ ካላችሁ ከአዲስ አበባ በጣም ከበዛ ሁለት መቶ ኪሎ ሜትር የማይበዛ ደርሶ መልስ ሄዶ የምትመጡባት ሀገር ነች። ከሀገር ውጭም ወደ ሀገር ስትመጡ እንድትጎበኙ ጋብዛችኋለሁ። ምክንያቱም እጅግ በጣም መንፈሶ ታድሶ ተዝናንቶ ሀገሮትን አድንቆ ከሚመለሱባት ቦታ አንዱ ነች። ሰዎችን ውብ የተፈጥሮ መስህብ ቦታ እንድትጎበኙ ጋብዛችኋለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ከዚህ የተሻለ ጥሩ ጥሩ ቪዲዮዎችን አስተማሪ፣ የማህበራዊ ኢኮኖሚያዊና አዝናኝ የበጎ አድራጎት ስራዎችን የተለያዩ ቪዲዮዎችን ይዤላችሁ እስከመጣ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። ይህንን ቻናል ባሳደጋችሁ ቁጥር እናም ለእናንተ የሚመጥንና ጥሩ ጥሩ ቪዲዮ ሰራላችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው፣ መልካም ጊዜ